ሰላም ለልደትኪ ቅድስት አርሴማ ሆይ፣ ዘመድሽ ሊቀ ጳጳስ ለድዎስ ከወገኑ ትወልጅ ዘንድ በጸለየ ጊዜ በእግዚአብሔር ፍቃድ ለተፈጸመ መወለዲ ሰላምታ ይገባል። በከበረ ልደትሽ ጊዜ የምስጋና አበቦች እጅግ በስተው አበቡ። ሰላም ለዝክረ ስሚኪ አውሬ ዳቢሎስ ድል የነሳሽ ሰማዕቷ ቅድስት አርሴማ ሆይ በክርስቶስ የተጻፈ ወንጌልን ትጎናጸፊ ዘንድ የክርስቶስ የስሙን ክብር ለለበሱ ለስምሽ መታሰቢያ ሰላምታ ይገባል። የጨለማ በጋ ሰይጣንን አስወግደሽ በእኔ ልጅሽ ላይ ንገሺ። ሰላም ለስዕርተ ርስእኬ በሕያው አምላክ የተወደድ ሰማዕቷ ቅድስት አርሴማ ሆይ በተወደደ የአምላክ ባለሟልነት ላጌጡ ለራስ ጸጉርሽ ሰላምታ ይገባል። እኔ ልጅሽ የአንቺ አገልጋይ የጽርቅ ፍጻሜ ሆን ዘንድ ያልተነካካ ሕይወትን በአማላጅነትስ ጨው አጣፍጭልኝ። ሰላም ለስረ እስኪ ሰላም ለርእስኪ የመድኃኒታችን ክርስቶስ ሰማዕታት ቅድስት አርሴማ የመታሰቢያን ቅብአት ለሚፈስበት ራስሽ በክብር የምስጋና ውሕዝ ለተመላ ገጽሽ ሰላምታ ይገባል። የእናትሽ አትናኖስና ሐዘን በበዛ ጊዜ ወንድሟ ሊቀጳጳስ ልድዎስ በጸሎት አረጋጋት። ሰላም ለቀራ ንብትኬ ማስተዋልን የተመላሽ ንዕት ክብርት ቅድስት ሰማዕታት አርሴማ ሆይ ስለ አምልኮ ባዕድ መናገርን የሚያበዛ የድርጣዶስ የክህደት ኩሉ ስላልተኳሉ ቅንድቦችሽ ሰላምታ ይገባል። በቃል ኪዳንሽ በሽተኛ ይፈውሳል፣ ሙትም ከመቃብር ሕይወት ይነሳል። ሰላም ለአይነ ቲክ ቅድስት አርሴማ ሆይ እንባን ላፈሰሱ ለግሶንም ላበዙ ቅዱሳን ዓይኖችሽ ሰላምታ ይገባል። ስለ ኢየሱስ ክርስቶስ ፍቅር ደናግል ከሃዲ ጤልሜዎስ እጅ ስቃይን በተቀበሉ ጊዜ የሀዘን ማዕበልን ተመላሽ። ሰላም ለአዝናንኬ ቅድስት አርሴማ ሆይ ድንቅ ዜናን ለሰሙ ዞሮዎችሽ ለተዋቡ ቅዱሳን ጉንጮችሽ ሰላምታ ይገባል። የመረጋጋት ነገር እንደሰማሽ የማስተዋል ጸጋሽ በላይ ያድር ዘንድ ለእኔ ለልጅሽ መክብር የደስታ ምስራችን አሰምኝ። ሰላም ለአናፊኪ ቅድስት አርሴማ ሆይ የእውነት ደስታ ሽታን ለሚያሸቱ አፍንጫዎችሽ፣ የምስጋና ማዕድም ለተቀመሱ አፍሽም ሰላምታ ይገባል። የአርሴማ አምላክ ክርስቶስ ሆይ ለወዳጅ ለአርሴማ ብለህ እኔ ልጅህን ወደ ተከፈተ ገነት ኤዶም እረፍትም ወደ ተዘረጋባት ምራኝ። ሰላም ለአስናንኪ የገድል ቅዱሳን ባልል ባል ማለ የቅዱሳን እህት ቅድስት አርሴማ ሆይ ጽንዓት የለበሱ ቅዱሳን ከአንቺ ጋር በተገኙ ጊዜ ለተደሰቱ ጥርሶች ሰላምታ ይገባል። ሕይወት ባለበት ገነት ተድላ ከአንቺ ጋር እመላለስን በሕይወት መንገድ ምሪኝ። ሰላም ለልሳኒኪ እንደ ማኑ የመላእክት ቃል የሰማሽ ቅድስት አርሴማ ሆይ ለዘላለም አምላኩን ለሚያመሰግን አንደበትሽ ምስጋና ይለም ለሚያዘወትር ያማረ ቃል ሰላምታ ይገባል። ቅንነት ስለ አንቺ ያጎናጽፈን ዘንድ ሩሮ የበዛ አምላክ ተማጽን ተማጽነውሽ አንቺም ለምኝልኝ። ሰላም ለእስትንፋሲኪ ቅድስት አርሴማ ሆይ ጥሟን ቃላን ላፈራ እስትንፋሽሽ በሃይማኖት ላበበ ሮማን ጉሮሮች ሰላምታ ይገባል። ስለ ጽድቅ መከራን በተቀበልሽ ጊዜ ከአንቺ ጋር ሰማዊ ዋጋን በመንግሥተ ሰማያት ያገኙ ዘንድ ጢማሌዎስ ወደ እሳት ተወረወረ፣ ጌሬሎስም በእሳት ተቃጠለ። ሰላም ለክሳዲኪ በጨካኙ ድርጣዶስ ፊት የጸናሽ ቅድስት አርሴማ ሆይ የተቀላቀለ ወተት ውሃና ማርን እስኪያፈስ ድረስ መቆረጥ ለጸናበት አንገት ሰላምታ ይገባል። የበደሌን ሸክም ያቀልልልኝ ዘንድ በስሙ ወደ ተጋደልሽና ሁሉን ወደሚችል ጌታ እኔን ልጅሽን አማልጅልኝ። ሰላም ለመት ከፍትኬ! ስለ ጽርቅ የተጋደልሽ የደናግልህት አርሴማ ሆይ ከተፈተለ የንጽህና ሰምፒር እንቁ ጋር ለተስማማ በክብር እንቁዎች ላጌጡ ትካሾች ሰላምታ ይገባል። ወደ ጨለማ ወይኒ በወረወሩሽ ጊዜ እንዳትፈሪ የቅዱሳን ፀሐይ ክርስቶስ በላይሽ በራ። ሰላም ለዘባንኪ የቴዎድሮስ ልጅ ሰማዕቷ ቅድስት አርሴማ ሆይ የፅንስ ወንዝ ለሆነ ጀርባሽ የምንጭ ጸለት ጥልቀትም ደስ ስለሚያሰኝ ደረትች ሰላምታ ይገባል። ምልጃሽ ሰላምን ይሰጣልና የዳቢሎስ መዛበቻ እንዳልሆን እኔ ልጅሽ ለምኝለኝ። ሰላም ለሕፅንኪ የአባታችን ለልድዮስ ዘመድ አርሴማ ሆይ ደናግል በተሰበሰቡበት ለሚኖሩ ሕፅንሽ ሰላም። በሽታ በደልን ለሚያጠፋ እጆች ሰላምታ ይገባል። አስቀድሞ የቅዱሳን ደናግል የሰበሰቡ የደብረ ኤዶም ፍሬ ሃይማኖት መጠጥን አጠጭኝ። ሰላም ለመዛሬ እኬ በጽንአት የኖርሽ አርሴማ ሆይ ድካም ለሌለበት እና በተጋድሎ ጊዜም ጽንዋት ላልተለየው ክንድሽ ሰላምታ ይገባል። በዳግም ምጽዋት ጊዜ የህይወት ትንሣኤን ያድለይ ዘንድ ወደ ፈጣሪ አማልጅኝ። ሰላም ለእመታቲክ ከከበሩ ልድዮስ ከከበረ ልድዮስ ወገን የተገኘሽ ሰማዕታት ቅድስት አርሴማ ሆይ የድርጣቶስ ጣዖት ላፈረሱ ክንዶችሽና የክርስቶስን መስቀል ለያዘ መሃል እጅ ሰላምታ ይገባል የኤዶምን ሰማያዊ ደስታ ይዘን የዓለም ፈተናም እንዳይረታኝ እርጅኝ ሰላም ለአጻቢኪ ሰማዕታቷ ቅድስት አርሴማ እንደ ጤግሮስ ቴመር ለሚያበሩ ጣቶችሽ እና ለሚያንጸባርቅ የሃይማኖት ቀለም ለተሸለሙ የእጆችሽ ጥፍር ሰላምታ ይገባል በጾለትሽ ምድር የረኮሱ ድርጣዶስ ጣዖታትን ተወጣቸው ዘንድ አፏን ከፈተች፣ ጥላትም ዳብሎስን ደነገጠ። ሰላም ለአጣቢኬ የቤተ ክርስቲያን ወዳጅ አርሴማ ሆይ በንጽህና ለከበሩ እጥቶችና በጥንቃቄ ተፈትለው ለታሸበ ጉንጭሽ ሰላምታ ይገባል። መንግስቱን ለመውረስ የምንጸድቅበትን እናገኝ ዘንድ ለስሙ የተጋደልሽ ክርስቶስ በከበረ ደሞ። ፈሳሽነት የራሱ ጋር ከራሱ ጋር አስታርቂን። ሰላም ለከርሲኪ በወልድ ዋህድ የተመረጽሽ ቅድስት አርሴማ ሆይ የተሰጠሽ ቃል ኪዳን ለተከማቸበት ወዲሽና የወንጌል ግምጃ ጌጥ ለሆነ የከበረ አልማዝ ልብስ ሰላምታ ይገባል። በጌታ የተወደሽ የወይን እርሻ እንኳን ዘንድ የሕይወት ዛፍ በዓለማችን በአማላጅነትሽ ያፈራል። ሰላም ለህሌናኬ ሰማዕቷ አርሴማ ሆይ በጎ ነገር ማሰብን ለሚያዘወትር ህሌናሽ በእምነት ገመድ ለታታ ህብርትሽ ሰላምታ ይገባል። በከበረ አማራጅነት ጥላት ዲያብሎስ ያሰርሽውን እርኩሳን ጣዖታት ከምድር አጠፋሽ። ሰላም ለ። ለሃብ ቁኪ ሰማዕቷ አርሴማ ሆይ በመቆም ብዛት ላልደከሙ ጉልበትሽ እና እንደ መሰሶ ለጸኑ ጭኖች ሰላምታ ይገባል። አዲሲቱ ዓለም ተወርሺ ዘንድ ስቃይን ተቀብለሽ ድርጣዲስን ተቃውመሽ እርኩስ ጣወትንም አወገሽ። ሰላም ለአብራኪክ ቅድስት አርሴማ ሆይ ለጣዖት ላልሰገዱና በትዕግስት ጎዳና ምለት ለገሰገሱ እግሮችስ ሰላምታ ይገባል። ሕይወትን ስለ ምስጢር ጌታችን ኢየሱስ ክርስቶስ ብለሽ ከሃያ ሰባቱ ቅዱሳን ሰማዕታት ቀድመሽ ወደሚነደው እሳት ተወረወርሽ። ሰላም ለሰኮናኪ ሰማዕቷ ቅድስት አርሴማ ሆይ ለተዋበ ተረከዝሽና ሃይማኖታዊ ጫማን ለተጫማ የእግርሽ መረገጫ ሰላምታ ይገባል። ቅድስና አምኖ ያለ ደም ሰማዕት የሆነ ጎርጎሪዎስ ከሃዲሱ ድርጣዶስ ላይ ሰይጣን አወጣ። ሰላም ለአጽብኢኪ የሕያው እግዚአብሔር ሰማዕቷ አርሴማ ሆይ፣ በመጋደል ጎዳና ለሚገሰግስ ጣቶችሽና እንደ መቅረስ ለረዘመ የእግር ጥፍሮች ሰላምታ ይገባል። ከአንቺ በፊት ኋላ የተነሱ ሰማዕታት በጣፋጭ ምክርሽ ለመጋደል ጸኑ። ሰላም ለቆሚኪ ለወንጌል መንግስት የምትተጊ ሰማዕት ቅድስት አርሴማ ሆይ እንዲሰግብ እንደ ስግባ ለረዘመ ቁመትሽ እና እንደ ቀይ የሜዳ አበባ ለፈካ መልክሽ ሰላምታ ይገባል። ስምሽ ለሚጠራበት በቤተ ክርስቲያንሽ ቁሜ ጣፋጭ የወንጌል ወተት እጠጣ ዘንድ ጥሪኝ። ሰላም ለጸአተ ነፍስኪ የካህን ልድዮስ ዘመድ ሰማዕቷ ቅድስት አርሴማ ሆይ እያረጋጋሽ ለተፈጸመ ጸአተ ነፍስሽና የሚያስደንቁ ተአምራትን ላደረጉ በድን ስጋሽ ሰላምታ ይገባል። በአማላጅነትሽ ኃጢአቴን ይቅር ታሰኚ ዘንድ ዘወትር ከኔጋ ሁኜ። ሰላም ለግዝነተ ስጋኬ የሰማዕታት ወገን ሰማዕቷ ቅድስት አርሴማ ሆይ በአባ ጎርጎሪዎስ እጅ ለተፈጸመ ግዝነተ ስጋሽና በክብር ስፍራ ለተዘጋጀ መቃብር ሰላምታ ይገባል። በጌታ ፍቃድ ወደ ሰማይ እንደአረግሽ ወደ ኢዮር አሳርግኝ። ሰላም ለፍስለተ ስጋኬ የጽድቅ ብርሃን ሰማዕቷ ቅድስት አርሴማ ሆይ ከሃያ ሰባቱ የክርስቶስ ሰማዕት ቅዱሳን ሀዋ ጋር ለተፈጸመ ፍስለተ ስጋሽ ሰላምታ ይገባል። ከልቤ ወድሻለሁና በየጊዜው በየሰዓቱ ሁሉ ጠራሻለው ለኪዳንኪ ጥበብን የተመላሽ የኢየሱስ ክርስቶስ ሰማዕት አርሴማ ሆይ የድንግል ፍሬ ጽድቅ ካፈራሽ በኋላ ከጌታ ለተሰጠሽ ቃል ኪዳን ሰላምታ ይገባል። ሕሌና አንቺን አስቦ የልመናውን ዋጋ ይቀበል ዘንድ ወደ አንቺ ቀርቧል። ዘአቀረብኩ የጌታችን የኢየሱስ ክርስቶስ ወዳጅ ሰማዕቷ ቅድስት አርሴማ ወይ ጌታ በወንጌል እንዳስተማረን በደቀ መዘሙርም ስም ምስጋና የሰጠ ዋጋውን እንዳያጣ ቃል ኪዳን አለና ለመልክሽ ሁሉ ያቀረብኩትን ይህንን ምስጋና ተቀበይን። ምዕራአ ጸሎት። ኦ አምላክ ቅዱስ ወሰማዕት አርሴማ ጌታዬና ፈጣሪ የኢየሱስ ክርስቶስ ሆይ ስለ ወዳጅ ቅድስት አርሴማ ብለህ እኔ ኃጢአተኛ አገልጋይህን ከሥጋና ከነፍስ መከራ ጠብቀኝ፣ ለዘላለሙ አሜን።